የዳጣ የምርመራ ውጤት ማርታ ላይ የውሃ እናት ላይ ደረሰ። ማርታም አብዩን በጣም አድርጋ ተቆጣቻት። እንደዚህ ያለ ስራ እንዴት ትሰሪያለሽ? ብላ በጣም አብዩን አባቷ እንደማይለቃት አስጠንቅቃ ነገረቻት። ነገር ግን ዳጣ ደግሞ ሳታስበው አጅር ጥያቄ ጠየቀቻት። አባትሽ ማን ነው እያለች በቀደም ሲሳይ ይባላል ግን አላቀውም ብላ ነበር። አሁንም ስሙ ጠፋት። ሲሳይ ነው ያልሽኝ አይደል? አባትሽን አለቻት። አሁን ሲሳይ ነው በአካል ግን አላቀውም አለቻት። ዳጣ ማታስበው ጭንቀት ውስጥ ገባች። ነገር ግን ማርታ የቤቷን ገበና ለመሸፈን ጥረት አደረገች። በጣም አስተዋይ ሰው ናት። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ውዱ ሰላም አልሐምዱሊላህ። በያላችሁ በሰራናችሁ ይብዛ። ለቻድስኮናች ሰብስክራይብ መሽል እያርጋችሁ ቤተሰብ ሁኑ። እንግዲህ ባለፈው አብዪ የአባቷን የጌታቸውን እና የዳጣን የዲኤንኤ ምርመራ አድርጋ ነበር። አባትና እናት አባት እና ልጅ ናቸው ማለት ጠርጥራ አድርጋ ነበር። ይህንም ስራ ደግሞ እናቷ ማርታ በጣም ነበር የተቃወመቻት። ነገር ግን ውጤቱን አምጥታ ሰጠቻት። እናቷ ማርታ ውጤቱን ታየች በኋላ፣ ራስ በራሷን የቤቷን ገበና ለመሸፈን ሞከረች። በጣም አስተዋይ ሰው በእውነት እንዲህ አለች ሴትና

ለቤቶ መፍረስ የምታስብ ሴት፣ እኔ በጣም ከባድ ነው። ብቻ አስተዋይ፣ በጣም አስተዋይ ነገር የለስ የናት ማለት ነው። ማርታ ወይም የጌታቸው ምስ ማለት ነው። እናም እንግዲህ ያደረገችው ምንድነው? ወረቀቱን እንግዲህ እንትን ካለች በኋላ የሱ ልጅ እንዳልሆነች ነበር ቀይራ ያሳየቻት ማለት ነው። እና ይህን ነገር ግን አስበሽብን ነው ይህ ነገር የጌታቸው ልጅ ደግሞ ወተሽብት ትሆን ያ ማለት ደግሞ አባትሽ በሌላ ሄዷል ማለት ነው ይህ ደግሞ እኔም አልቀበለው ትዳራችን ይፈርሳል ይህን እናስበሽ ነው እኛ ከተለየን ደግሞ እናንተ ዲያ ላይ ትወድቃላችሁ እና ይህን ይህ እናስበሽ ነው ይህ ነገር ያረሺው ስትላት በጣም አስተዋይ ሰው መሆኗን በእውነት ማለት ከዚያም በኋላ ይመሳሰላሉ በቃ ያው ተሆነችም ሆነችም ብላ አብዪ መለሰች ከዚያም በኋላ የአባትች ሽልሽ አይደለችም ብላ ወረቀት ስታሳያት አብዩ ደነገጠች። በጣም ይገርማል የእናቲቱ እርጋታ፣ የእናቲቱ ምን ያክል ኑሮዋ ለቤቷ መጽዋት ለመካፈል ማለት ነው። ከዚያም በኋላ እንግዲህ አብዩ እና ዳታ ሊስማሙ አልቻሉም። እናታም እንግዲህ ከክላሱ ዳታ ሄዳ እያዋራት ነበር እና ከእናትና ከአባት ማን ነው ማወቅ የሚሻለው አለችው። ያው እሱ እንግዲህ አልገባው ነገሩ። እሷ ግን አባቴ ነው እናቴ መጀመሪያ ብታወቅ ደስተኛ ሆንኩት እያለች ራሷ እየጠየቀች ነበር። እናቴን ይሻላል ነው አባቴን ስለምታውቀው ትነግረኛለች ነበር ያላት ና ግን ለምንድን እንደዚህ የምትጠይቂው? ያልተመለሰ የህይወት ታሪክ ያለች ትመስላለች ያለች ስላት እሷም ትፈርድ ያለህ እንደን ተብላ ወጣ ታወጣች ነገር ግን አብዪ ልታስቀምጣት አልቻለችም። ምክንያቱም በሁሉም ነገር እሷን ተቆጣጥራ ከቤት ማስወጣን ነበር ቅዷ ማለት ነው። ናታንም እንዲሁም አግባኝ እያለች፣ አስብበት እያለች፣ ላሰብክበትም እን እያለች እያስጨነቀችው ነበር። እሱ ደግሞ አንቺን እንደ እህትነት እንጂ የማይሽ ከዛ የተረፈ ምንም ነገር አላቅም ብሎ እየዘጋት ነበር ማለት ነው። ናታን እንግዲህ ለአብዪ

ዳጣ ከቤት እንደምትወጣ እና እቅዷን እንደቀየረች ስትነግረው ነበር፣ ለናታ ማለት ነው። በቀደም አልወጣም ብላ ነበር፣ አሁን ደግሞ እሷ ስጠፋ ወጣለሁ አለች ማለት ነው። ያው እንግዲህ የዳጣ እናት ሰላም ነው የምትሆነው እንላለን መገመት። ከዚያም በኋላ እንግዲህ ስልክ ደውልላትና ና ናታን የት እንደነበረች ደህንነቷን አስታ አስጠየቃት ማለት ነው። ዋህን እናንተን እፈልጋችኋለሁ ነቶ ስትለው እሺ ብሎ ሲዘጋ አሁንም እንትና አብዩ መታ እያስደነቀችው ነበር። እኔ ካሁን በኋላ አባትና ልጅና አከብራለሁ ለኔ ምንም አይነት አልፈልግም። እንዲት ከማየ እንዴት ነው ማይሽናች ምንም አይነት ፍላጎት የለኝም ብሎ አላት ነው በቀደም አባትየው ብሎ ነበር እሷ ብትወደው ችግር ማለት እሷ ብቻ በመውደቅ እሷ ብቻ ተወደደችው እሱ ታወደዳት ችግር ነው ብሎ አስቀርቷን ነበር። እናይቱም ማለት ነው እና ያው እሷዎች አትገረፈው እኔ አልፈልግም ከሁን በኋላ ክላስ እንዲገ ያፈልግም ከአብነት የዘለለ ምንም ነገር የለንም የእናንች ብሎ ዘጋት ማለት ነው። በስተመጨረሻም እንግዲህ ጌታቸው ወይም ደግሞ የውሀ አባት መጥቶ ዳታን ሲያጣት በጣም ነበር የተናደደው። ደውሎላት እንግዲህ ሁሉ ነገር ተነገረችው በኋላ በመኪና ሆኖ መጣለው ብሏት ወደ እሱ ሄደ ማለት ነው።